አይመለከተኝም። አይመለከተኝም። አንተ ነገር እንዲበጠበጥ ነው የምትፈልገው። አይመለከተኝም። አይመለከተኝም። አይመለከተኝም

ነገር የለም ይላበል ሲጀመር፣ ይኸውልሽ ለዚህ ሁሉ ተጠያቂ ማንቺን። አሁን ሄድን እና የማገኘውን ነገር ማስተካከል ያለብኝ ነገር አስተካክላለሁ። ሲጀመር አንቺ አይመለከትሽም። ነገሮችን እያበላሽሻለሽ ራስሽ ነሽ። ገብቶሻል? ዝም በይ በቃ። ሲጀመር ማለት ነው። ይኸውልሽ አሁን ምንም ነገር እንድትኝ አልፈልግም አሁን

ሄላ እዩ፣ በእናትህ ኬት ነው ያለኸው? በእናትህ በእናትህ በቃ ለእኔ ስትል ማለት ነው ሚላ እየመጣ ነው። ስማ በእናትህ፣ አንዴ ትናንትና ቪዲዮ እሱ ነው የመጣው ሚሊዮን

ችግር የለውም። በቃ ምንም ችግር የለውም። አረ በናትክ እዩ፣ በናትክ በናትክ፣ ወይኔ

ኧረ በእናትህ በቃ የሆነ እህቴን በቃ ሊያሳስበኝ ነው። በእሱ ምክንያት በቃ እኔ ቆይ እዚህ ሀገር መኖር የለብኝም እንዴ? በሁለቱም መጀመሪያ አንተ መረጋጋት ያለብህ መጀመሪያ አንተ ተረጋጋ። ከተረጋጋ በኋላ የትኛውም ነገር ማስተካከል የሚችለው እዚህ ጉዳይ ደግሞ አንተ በጣም እንትን እያልክ ነው እየተጎዳ ነው ያለው በማለት ስለዚህ አሁን ተረጋግተህ ነው እንጂ እሺ ሄደን ነው ምን ላድርግ እስኪ ንገረኝ። ጥፋትም ካለበት እኮ ቀስ ላይ ለማናገር አንድ ይስማኝ። እኔ አሁን የሆነ ነገር ልፈጥር ይችላል፣ ለዛም በጣም ይቅርታ ልችላል። ግን እዚህ አንተ እህትን ብታጣ እህት ወይ ነገር ብትሆንብህ እንደኔ እንደኔ አትሆንም። እንትን የሚጎዳ ነገር አታርክ። ይገባኛል፣ ሳምሪ እህት ነች የኛም እንደ ቤተሰብ እንምታይ ሰው ከሳምሪ ጋር ማለት ነው። ግን አንተ ገንፍለህ በርክ ቁጥር ጭራሽ ነገሩን እያባባስክ ነው የምትለው፣ ይገባል ወይኔ ማን የሚረዳኝ ነው? ሰው በሰከነ መንገድ ማረጋጋት ነገሮች በላይ ነው ማጠፈው። አንተ ተረጋጋ ያልኩ ነው። ተረጋጋ ስለ ተረጋጋ ብዙ ነገር በእንደዚህ አንተ እዛ ጋ እዩ ኢንተርቴንመንት ጋ ሄደ ወይ ደግሞ እዩ ጋር ብዙ ነገር እያደረክ እንደሆነ አውቃለሁ። አሁን ከመሬት ተነስተህ ሄደ እዛች ጋ ብታረጋጋ ወይ ወይስ ልትመክረው ነው? ጭራሽ ነገሩ ለማባበስ ነው የምትሄደው? ምን እቺ ጭራሽ ሌላ ነገር እየተጠመጠመባት ነው፣ ምንም በማታቀው ነገር ሳምሪ ላይ ሁሉም ግብ ገብ እየፈጠረባት። ይሄ ደግሞ ምንድነው? ሁላችሁ ተነሳችሁ የመጣችሁ እንዲህ ነው ሳምሪ እንደዚህ ስሜት አለኝ ለእሷ እንደዚህ ቆርቆራሉ እያላችሁ ነገሩን ይባስ ወደ ሌላ ነገር ቤተሰብ እስከሚያውቅ ድረስ እያደረሳችሁት። ስለዚህ ስማ ይያልካለው ሚሊዮን፣ ይሄን ነገር በቃ ተው። አንተ ተውና እኔ በቃ በቤተሰብም በሚፈታበት መንገድ ፈተዋለሁ። እኔ ቀቃል ልግባል አሁን አንተ ገም ብለ ሌላ ነገር ከሱ ጋር ተደባደበ ባለፈው ጩቤ ቢያነሳ እኔ በጣም ነው ያፈርኩት። ሚሊዮን ሚሊዮን ስማኝ ባለፈው እዩ ላይ አዎ፣ አልነገርከኝም። ገረ አልነገርከኝም። ምን መስማት አለብኝ? አልሰማህም? ምንም ነገር እህትን ወደ ሌላ መንገድ እየወሰድካት ነው። በቃ ልጅ ነው። ባለፈው ጩቤ አነሳክ እንደ ኃይለኛ። አንተ አንተ ራስህ አንተ በእኔ ቦታ ብትሆን ምን ምን ታደርጋለህ? ልክ ነህ። ጋር አይደለም በክብር ነው በነገሮች ማስተካከል ሰው። እያደረክ ያለው ነገር ትክክል አይደለም። ነገ ስራህን ነው የምታጣው በዚህ የተነሳ።

አረቁ፣ ተረጋጋሚ ነው። ምንም ፈጥ ላይ ነው። ምን ሆንክ? እሺ እኔ አሁን ልጣላ? አለም የሚመጣ እኔ ልጣላ አይደለም። በስርዓት በቃ፣ አንተ ብቻህን አክተር አንድ እኔም እኮ ወንድም አለኝ ታውቃለህ አይደል አንተ ለእህት እገዛ እንደመጣሁ እኔ ወንድም እኔ በሰላም እንዲያወራ ነው የማከብራት ልጅ ወንድም በመሆኑ ነው ያከበረው ነው አይደል ስማ አንዴ ጩቤ አንዴ ሽጉጥ አንተ ልጅ እህቱ በእንደዚህ ለማማሰብ ያለ ነው። ተነጋግታችሁ ነገር ለመፍታት ተሞከረ እንጂ ተነጋግሮ ማውራት የማይቻልበት ሁኔታ መምጣት፣ ተነጋግሮ ማውራት ውስጥ ነው ነገሩን እየቀጠተ ያለው ገንፍሎ ሲመጣ እኔ ነኝ ያስቆምኩት። ነው እኮ፣ ነው ነው። ትናንትና ዝም አልኩ። አንተ በቃ ዝም ስልህ እሽ። ለምን መጣ ደው? ለማውራት አትችልም? በቃ እኔና እናንተ እንድንገናኝ አልፈልግም። በቃ አትድረስብኝ፣ አልደርስብህም። እሁላ አንነገልን ጋር እኔ ስለ እህቴ ነው እያወራሁ ያሉት። ገብቷል። አላስተማርልህ ሚሊዮን። ገብቷል። አንተ ሚሊዮን አንተ

እንገባ ከባለ ምናምን አንተ ላይ ልብ ንይጽራ ኧረ ተረጋጉ በእናታችሁ! ምን እንደዚህ አይነት ሰው እኮ ስለ ፍቅር ምን ያውቃል? ሲጀመር እንዳንተ አይነት ሰው እኮ ስለ ፍቅር ምን የሚያውቀው ነገር የለም። ተረጋግታችሁ አውሩ ጉጥና በጩ የምታመሰው በቃ ሊሰማው ይችላል። ታውቃለህ አይደል ነገሮችን ሳምሪ እኮ ማለት ለእኛም ቤተሰቦቻችን ነች ጓደኛችን ጓደኛችን ልክ ነህ። ሁሉም ነገር እየባሰ ከመሄድ በአግባቡ የሚፈታበትን ነገር መፍታት እንጂ አንተም ስገነፍን እሱም ስገነፍን ምንድን ነው ታዲያ? ምንድን ነው የሚያደርገው ነገር አለ? እሺ ነገሮችን ለመፍታት ኧረ፣ አስቡ ቢያንስ አስቡ ቢያንስ አስቡ ቢያንስ አስቡ እንደተማረ ሰው አስቡ። ምንድን ነው ግን እያደረጋችሁ ያላችሁት? አይመለከተኝም ለማንም አይመለከተኝም። በዚህ ሰዓት ማንም እንዳይወራኝ፣ አይመለከተኝም። በቃ አይመለከተኝም። እንዲህ መታሰር ፈልጎ ነው አይደል እንደዚህ የሚሆነው። ስለ ሕግ አያውቅም ስለ ሕግ እሱ ምንም የሚመለከተው እንዳይመስለው እንደፈለገ መሆን ይችላል? Yes. የፈለገ አሁን ነገ ከነገ ወዲያ ማን እንደሚከሰት ያሳየዋል። ተማቶ ሄደ እሱ። በቃ እሱ ጀግና ነው። ተማቶ ሄደ እሱ። በማንም የለበትም። አ እሱ ብቻ ነው እህት ያለው። እዩ ምን እያደረጋችሁ ያለችሁ? ምን አደረገን? በቃ ምን አርፌ ከተቀመጥኩ በታርን እንዴ። ቤቱ ቤቴ ነው። የረበሸኝ ነገር የፈለገኝ ምን አደረግኩት እኔ። እሱ እኮ ነገር የሚፈልገኝ ቡቺ